በባንክ አካውንታቸው ሚሊዮኖችን አልፈው ትሪሊዮን ዶላሮች ያሏቸው እጅግ ሀብታም ቅንጡ ህይወትንና እጅግ ውድ ስጦታ መስጠትን የሚወዱት የሳውዲው ልዑል የቅንጦት ህይወትን በጣም ነው የሚወዱት። በቃ ሁሉም ነገር የራሳቸው ነው ማድረግ የሚፈልጉት። በዛሬ ቪዲዮ የምናየው ስለ ቅንጡ መኪኖቻቸውና የግል አውሮፕላኖቻቸው፣ ለሰው የሚያበረክቱት ውድ ስጦታዎቻቸው፣ ስለ ውድና ቅንጡ መርከቦቻቸው፣ እሳቸው የገዙት የዓለማችን ውዱ ስዕል እንዲሁም ደግሞ በፈረንሳይ ስለሚገኘው ውዱ ቤታቸው በዝርዝር እንመለከታለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስለወደዱት ብቻ የራሳቸውና የግላቸው ነው ማድረግ የሚፈልጉት ማንኛውንም ነገር። እጅግ ቅንጡ የግል አውሮፕላኖች፣ እጅግ ውድ መኪኖች አሏቸው። ቡጋቲ ጂሮን በሰዓት 261 ማይል መጓዝ የሚችል መኪና ነው። ጣኑ መኪና ሲሆን ለዚህ መኪና ሶስት ሚሊዮን ዶላር ፎጭ አድርገው አድርገውን የገዙት አስቡት እስኪ በኛ ሀገር ባለው ከረንቱ ዋጋ አስቡት እስኪ ምን ያክል ሚሊየን ብር እንደሆነ። ሌላው ቅንጡ መኪናቸው ላምበርጊኒ፣ ማክለረን፣ ሮልስ ሮይስ እነዚህ መኪኖች በዓለማችን ላይ ያሉ እጅግ ውድና ዘመናዊ መኪኖች የግላቸው ናቸው። የግል አውሮፕላናቸው ኤርባስ 380 እና ቦይንግ 747 ይባላሉ። ኤርባስ 450 ሚሊዮን ዶላር ነው የገዙት። ይህ ደግሞ አየር ላይ ያለ ቤተ መንግስት በሉት። በውስጡም የቱርክ ሻውር ጋራጅ ለመኪናቸው የተካተተለት ነው። ቦይንግ 747 ደግሞ የሰማይ ላይ ገነት በሉት። በቃ ውስጡ በወርቅ ያጌጠ ያሸበረቀ የተንቆጠቆጠ ነው። መሀመድ ቢን ሰልማን ሀብታቸውና ስልጣናቸውን ማሳየት የሚፈልጉት ለሰዎች እጅግ በጣም ውድ ስጦታ በመስጠት ነው። ለሜጋን ማርክል ለሰርጓ የዳይመንድ ጆሮ ጌጥን ያበረከቱላት። አጠቃላይ ዋጋው ግማሽ ሚሊየን ፓውንድ ይገመታል። ለታዋቂው ራፐር ሊል ዌይን በ2020 ሳውዲ ለስራ ሲመጣ ጆሮ ላይ ሎቲ በማድረጉ ምክንያት ላጋጠመው ችግር ይቅርታ ለመጠየቅ በዳይመንድ ያበደ ሰዓትና ላምበርጊኒ መኪና በስጦታ መልክ አበረክተውለታል። የሳውዲ ብሔራዊ ቡድን በአርጀንቲና ላስመዘገበው ድል ለእያንዳንዱ ተጫዋች ሮልስ ሮይስ መኪና በስጦታ አበርክቶላቸዋል። ዋጋውም እያንዳንዱ 500ሺህ ፓውንድ ይገመታል። የአለማችን ውዱን መርከብ በ2014 ገዙ። መርከብ ለመግዛት ፍላጎት አደረባቸው፣ ግን እንደተለመደው አይነት አይደለም መግዛት የፈለጉት ለየት ያለ ነው። ከዚያም ፔጋሰስ የተባለ መርከብ ገዙ። በውስጡም እንደማንኛውም መርከብ ሳይሆን የውሃ ላይ ቤተ መንግስት ግርግዳውና ጣሪያው በነጭ ወርቅ ያጌጠ ነው። የቅንጦት ቃዎች በጥንቃቄ ነው የተመረጡለት። ይህ መርከብ መርከቡ ውስጥ በ24 ካራት ወርቅ የተቀባ ነው። ጅሙ ደግሞ ኮሎምፒክ መለማ መጃ መስሪያ ማሽን የተሻለ ነው። ሌላው ሲኒማው፣ መመገቢያ ቦታው፣ የመዋኛ ገንዳው የተካተተለት ነው። ዋጋውም 200 ሚሊዮን ዶላር ነው። በየአመቱ ይህንን መርከብ ለማደስ 1 ሚሊዮን ዶላር ያወጣሉ። በ2015 በአንድ ጀልባ ብቻ አልተደሰተም፣ ሌላም ጀልባ ፈለገ። ሴሪን የተባለች ሌላ መርከብ ገዛ። ይህች መርከብ ወደ ጎን 134 ሜትር ርዝመት ያላት ስትሆን 24 የእንግዳ ማረፊያ ያላት በውስጡም ስፓ፣ ጂም፣ የመዋኛ ገንዳ እና ሲኒማ ቤት ያለው ነው። ይህች ሴሪን የተባለችው መርከብ የሄሊኮፕተር ማረፊያም የተካተተላት ነው። ሌላው የዚህ መርከብ አስደናቂ ነገር ከውሃ በታች መዝናኛ ያለው። ስለዚህ መርከብ ስታስቡ ባለ አምስት ኮከብ ሆቴል ከሚያሟላው በላይ ነው ያለው። ዋጋውም 550 ሚሊዮን የአሜሪካን ዶላር ይገመታል። ቅድም እንዳልኳችሁ የወደዱትን ሁሉ የግላቸውን ማድረግ የሚፈልጉት ምንም እንኳን ውድ ቢሆን በ2017 አንድ የሙሐመድ ቢን ሰልማን ወኪል ናቸው የተባሉ ግለሰብ ንጉስ ሳልቫቶር ሙንዲ የተባለውን ስዕል በ450 ሚሊዮን ዶላር ሸመቱ። ስዕሉ በዓለማችን እጅግ ውዱ የጥበብ ስራ ነው። በሊዮናርዶ ዳንችን የተሳለው የሚባልለት ይህ ስዕል የኢየሱስ ክርስቶስን እንደገነትና ምድር ፈጣሪ እንዲሁም እንደ ዓለም መድኃኒት የሚያቀርብ ነው። ስዕሉ ለጨረታ ወጥቶ ከተገዛ በኋላ ለሰባት ዓመታት የት እንዳለ አይታወቅም ነበር። አንዳንድ ዘገባዎች ስዕሉ በልዑል አልጋ ወራሹ ቤተ መንግስት አሊያም በግል መርከባቸው ውስጥ ይገኛል ይላሉ። መሐመድ ቢን ሰልማን እጅግ ጉድና ቅንጡ ቤት ገዙ። ሻቶ ሉዊስ 14 የተባለ ቤት ይህ ደግሞ በፈረንሳይ ነው የሚገኘው። ይህ ቤት እጅግ በጣም ቅንጡ ህይወትን እንደሚወድ ያሳየበት ነው። በ320 ሚሊዮን ዶላርን የተገዛው መገኛነቱን ፈረንሳይ ነው። ከሩቁ ሲታይ የ17ኛው ክፍለ ዘመን ቤተ መንግስት ይመስላል። በ40 ሺ ሄክታር የሚሸፍነው ይህ ቤተ መንግስት ንጉሱ ገንዘብ መርጨትንና ቅንጡ ህይወት እንደሚወዱ ማሳያ ነው። ይህ ቤተ መንግስት ዙሪያውን በአረንጓዴ ዛፎች የተከበበ ነው። በውስጡም የወይን መጠጫ ክፍል፣ የወይን መጠጫ ክፍሉም 3 ሺህ ጠርሙሶችን መያዝ ይችላል። በውስጡ ይህ ቤት የግል ቲያትር ማሳያ፣ በሮቹ ሁሉም በወርቅ ያጌጡ ያሸበረቁ ናቸው። የውጭ መዋኛ ገንዳ፣ መኝታ ቤቱ አሳዎች ያሉበት አእምሮን የሚያድስ ስፍራ ነው። የውጭ መዋኛ ገንዳ የተካተትለት ነው። መኝታ ቤቱ አሳዎች ያሉበት አእምሮን የሚያድስ ስፍራ ነው። የቤቱ ግድግዳና ጣሪያ በውድ ዲዛይን ያበደ ነው። የህንፃው መብራትና ፏፏቴው ለዚህ ቤት ግርማ ሞገስ ሆኖታል። የዚህ ቤት ሌላው አስገራሚው ነገር መኝታ ቤቱ ውስጥ ከውሃ ቤታችን እንዳላችሁ እንድታስቡ የሚያደርግ ጣሪያና ግድግዳው በአሳ የተሞላ ነው። እጅግ መንፈስን የሚያድስ መኝታ ቤት ነው። ይህም መኝታ ቤት ራሳቸውን ለማደስ እና ከጭንቀት ራሳቸውን ፈታ ለማድረግ እንደሚጠቀሙበት ይነገራል። ሌላው ቤታቸው አልያማ ቤተ መንግስት ይባላል። መገኛነቱም እዛው ሳውዲ አረቢያ ነው። እጅግ በጣም ትልቅና የሚያምር ቤተ መንግስት ነው። መሬቱ በጣሊያን ማርብል የተነጠፈ ነው። እያንዳንዱ የቤት እቃ በልዑሉ ትዕዛዝ መሰረት እሳቸውን በሚመጥን ሁኔታ የተዘጋጀ ነው። ሌላው ቤተ መንግስታቸው ቁርቃ ይባላል። የዚህ ቤት አስገራሚው ነገር እያንዳንዱ መመገቢያ እቃዎች ከወርቅ ነው የተሰሩት። ሌላው ቅንጡ ቤታቸው በኒውዮርክ ከተማ ሲሆን እጅግ ትልቁ ግዙፉ ህንፃ በኒውዮርክ ከተማ ላይ ያለው የእሳቸው ቤተ መንግስት ነው። ይህም ደግሞ በጣም ውድና በጣም ቅንጡ የሆነ ህይወትን እንደሚወዱ የሚያሳይበት ይህም ደግሞ ከቤታቸው በመነሳት እጅግ ቅንጡ ህይወትን እንደሚወዱ ማሳያ ነው። እንደዚህ አይነት ሌሎች ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ።